ጤና ይስጥልን ተመልካቾቻችን፣ እንደምን አላችሁ? ልዩ መሰናዶ ይዤላችሁ ቀርብ ያለው የልዩ መሰናዷችን በዋናነት ትኩረቱ የብሔራዊ መታወቂያ ወይም ዲጂታል መታወቂያ የፋይዳ ምዝገባን እየተመለከተ ነው። የፋይዳ ምዝገባ አጠቃላይ አላማው ምንድን ነው የሚሰጣቸው ጥቅሞች እንዲሁም ደግሞ የምዝገባ ሂደቱ ምን ይመስላል፣ በመሰናዷችን እንዳሰሳለን። በዚህ ፕሮግራም በዋናነት የጠቅላይ ሚኒስትር ጽህፈት ቤት የብሔራዊ መታወቂያ ፕሮግራም አስተባባሪ የሆኑትን አቶ የወዳ አርአያ ስላሴን ጋብዣ አለሁ። የፕሮግራሙ አዘጋጅ ኢብራሂም መሀመድ ነኝ። አብራችሁኝ ጥሩ ጊዜ አሳልፉ። አቶ የዳሄ አርአያ ስላሴ በጠቅላይ ሚኒስትር ጽህፈት ቤት የብሔራዊ መታወቂያ ፕሮግራም አስተባባሪ፣ ለፕሮግራማችን እንግዳ ስለሆኑን አመሰግናለሁ። የብሔራዊ መታወቂያ ወይም ደግሞ የፋይዳ ምንነቱን በመግቢያ ሀሳብነት እንመልከት። ብሔራዊ መታወቂያ ፕሮግራም ማለት ትልቁ ሀብታችን የሰው ሀብት ነው፣ እንደ ሀገር መሬቱ፣ ወንዙ፣ ተራራው፣ ነዳጁ፣ ወርቁ ሁለተኛ ነው። ትልቁ ሀብት የሰው ሀብት ነው። የሰው ሀብት ደግሞ ወጥ በሆነ መልክ መለየት እና ወጥ በሆነ መልክ አይደንቲፋይ ልዩ የሆነ ማንነት መያዝ ካልተቻለ ማስተዳደር ህዝብን አይቻልም። በመልካም ሁኔታ ማስተዳደር ከባድ ይሆናል። ዲጂታል ኢኮኖሚ መገንባት አይቻልም። አንድ ሰው ዲጂታል ኢኮኖሚ ስንል ብዙ ነገር አለው። ግብይት ብቻ አይደለም። ዲጂታል ኢኮኖሚ ኢኮሜርስ በእርግጥ አንዱ አካል ነው። በስልክ አሁን በቴሌግራም ሽያጮች አይተህ ይሆናል። ሰው ይገበያል። በተለይ እየተለመደ ነው ኦንላይን መገበያየት። በአካል ማላቀውን ሰው አምኜ ብር ስልክለት እሱ አምኖ እቃ ሲልክልኝ ምን ይፈልጋል? መተማመን ይፈልጋል። እዚህ መታወቂያ ማለት ካርድ አይደለም። በዚህኛው በዲጂታል መታወቂያ ሳቤ የመተማመኛ ማዕቀፍ ነው። በቃ እኔ ማነኝ? ዛሬ አበበነኝ ብዬ ነገ አልክድህም ማለት ነው። መካካድ ይቀንሳል፣ መተማመን ይጨምራል። ይሄ ደግሞ በዋነኛነት የሚጠቅመው ለንግዱ ማህበረሰብ ለአገልግሎት ሰጪዎች፣ ለመንግስት አገልግሎት ሰጪም ለግለም እሳቤው። ሌላ አገር ሶሻል ሴኩሪቲ ቁጥር ሲባል እናውቃለን። እንደዚህ አለው አሁን ጎረቤትና ኬንያ ጀምሮ ናሽናል አይዲ ቁጥር አላቸው። እንደዛ እንደዛ ና ወጥ በሆነው ሁኔታ ኢትዮጵያ አንድ የኢኮኖሚ ማህበረሰብ መፍጠር፣ ወጥ የሆነ የኢኮኖሚ ማህበረሰብ መፍጠር አንዱ የመንግስት ፌዴራል መንግስት የተሰጠው ኃላፊነትም እንደመሆኑ ወጥ በሆነ ሁኔታ ሰዎች የሚለዩበት ማዕቀፍ ነው፣ መሰረት ነው። ይሄ ማለት ለምሳሌ ነዋሪ መታወቂያ ከባህር ዳር ውስጄ፣ ነገ ደግሞ አዋሳ ሄጄ ሁለተኛ ነዋሪ መታወቂያ ሄጄ፣ ሁለት ቤዝ አዋሳና ባህር ዳር ማውራት ይችላሉ። አሁን ባለን ነባራዊ ሁኔታ አይችሉም። ገና ደብዳቤ መሸኛ ይጻፋል። ምን ይባላል? ደብዳቤ እውነተኛ ነው ወይ ሌላ ጥያቄ ነው። ብዙ ችግር አለ። በቀላሉ መናበብ አይቻልም። ይሄ እንግዲህ ለቀበሌ መታወቂያ ብቻ አይደለም። መንጃ ፈቃድ ያው ነው። ሶማሌ ክልል እጂ አንድ አወጣለሁ፣ ድሬዳዋ እጂ ሁለት አወጣለሁ፣ አፋር እጂ ሶስት አወጣለሁ። ሶስት መንጃ ፍቃድ። በዚህኛው ወንጀል ብፈጽም አደጋ ባደርስ ምን ባረግ፣ በሌላኛው እንቀሳቀሳለሁ። መናበብ አለመኖሩ እንደ ሀገር ብዙ ነገር እንድንጎዳ እያደረገ ነው። ኢኮኖሚው ላይ አንዱ ነው። ሌላው ደህንነት ላይ። ደህንነት ላይ አንድ ወንጀል ይፈጽምና፣ አንዱ ቦታ ሌላ ቦታ ሌላ ከተማ ይሄዳል፣ ሌላ ክልል ይሄዳል ደህንነት የለም ማለት ደግሞ ነገ እንደ ዜጋ እኔ እናንተን የምንጎዳው። ደህንነትን ዋና የሚፈልገው ማን ነው? ዜጋ ነው። ሰው ለደህንነቱ ለኢኮኖሚው የመተማመኛ ማዕቀፍ ነው። ለ ለ እንትን የፋይናንስ አካታችነት ይባላል። ለምሳሌ አንዳንድ ሰው በስሙ ባንክ አካውንት መክፈት የማይችል ሰው አለ፣ ሰነድ ስለሌለው። በስሙ ሲም ካርድ ማውጣት የማይችል አለ፣ አይዲ ስለሌለው። ስለዚህ ወይ ዘመድ ነው የሚያወጣለት ሲም ካርድ አጉቱ ሲም ካርድ ያወጣለት ሰው ልበደርበት ቢል በዛ ሲም ካርድ አይችልም። ስሙ ሌላ ነው። ኬዋይሲ ሲሰራ ሲሰራ አንተ ሌላ ነህ፣ ባለቤቱ ሌላ ነው ይባላል። በስሙ ባንክ አካውንት ማይከፍት ሰው፣ በዘመዱ ብር የሚተላለፍለት ሰው ነገ ይሄ ሰው ታማኝ ብድር ከፋይ ነው ወይ የሚለውን ባንኩ ሊያውቅ አይችልም። ስለዚህ ነገ ብድር ቢጠይቅ ማን አንተ፣ አናውቅም፣ እንዴት ነው ብድር የምንሰጥ፣ ከዚህ በፊት ታሪክ ከየት አለ ይሉታል። ስለዚህ ፋይናንሻል አካታችነት የፋይናንስ አካታችነት የሚጠቅመው እናንተ ምናልባት አምስት ባንክ አካውንት ይኖረናል፣ ችግር የለብንም። ምንም አካውንት የሌለው ከዚህ በፊት ኢኮኖሚ ውስጥ የፎርማል ኢኮኖሚ የሚባለው ውስጥ ገብቶ የማያቅሰው ወይም በስሙ ተጠቅሞ የማያቅሰው እንዲገባ ማድረግ፣ እስከዛሬ ግብር ከፋይ ያልነበረ ግን ንግድ ላይ ያለ ሰው ግብር ከፋይ እንዲሆን ማድረግ ግብር ከፋይ መሆኑ የሚጠቅመው በዋነኝነት ራሱን ነው። ህጋዊነት ነው ማለት ነው። እንደዚህ ለእንደዚህ አካታችነት ከዚህ በፊት ኢኮኖሚው የማያውቃቸው በጣም ብዙ የማህበረሰባችን አካላት አሉ። እነሱ ወደ ኢኮኖሚው እንዲመጡ ማድረግ፣ ካልሆነ የጥቂት ሰው ጂዲፒ ነው። የአጠቃላይ የመቶ ሚሊዮን ሆኖ የሚንጸባረቀው ለዛ ነው። ፐርካፒታል ጋር ሲመጣ በጣም የሚወርደው። ስለዚህ የዲጂታል አይዲ በትክክል ተተገበረ ማለት ማክሮ ኢኮኖሚው ላይ ለውጥ ያመጣል። የአጠቃላይ ጂዲፒያችን ላይ የተሰራ ጥናት እስከ 6 ፐርሰንት የአጠቃላይ ጂዲፒ ላይ ይጨምራል ብዙ ቢሊዮን ዶላሮች ማለት ነው። በትክክል ሲተገበር ከዚህ በፊት በአካል መሄድ ያለበት ጉዳይ በስልክ መጨረስ ትችላለህ። ምክንያቱም ስልክ ላይ የሆነ አንተ ማነ ኢብራሂም ነው የሚለውን ማረጋገጥ ትችላለህ። ይህን ይህን በመደረጉ በጣም ብዙ ብር ይድናል። እንደ አገር በአጠቃላይ፣ እንደ ቢዝነስ፣ እንደ ነጋዴ ብዙ እንትኖች ይቀላጠፋሉ እና በዚህ ምክንያት ስድስት ፐርሰንት ጂዲፒ ላይ ኢምፓክት አለው። ክቡር ጠቅላይ ሚኒስትር ከግድቡ አይተናነስም ያሉት እነዚህን ጥናቶች ከተመለከቱ በኋላ ነው። ስድስት ፐርሰንት ጂዲፒ ላይ ኢምፓክት አለው ማለት ትላልቅ የምንሰራቸው የመሰረተ ልማት ፕሮጀክቶች ጋር መወዳደር ይችላል። ግን ይሄ በአንጻሩ ዲጂታል መሰረተ ልማት ነው። ስለዚህ ያን ያህል ትልቅ ወጪ የለውም ግን ኢኮኖሚውን መለወጥ ይችላል። ምክንያቱም ቅድም እንዳልኩት ትልቁ ሀብታችን አባይ ወንዝ አይደለም ወይ ትልቁ ሀብታችን ግድቡ አይደለም፣ የሰው ሀብታችን ነው። ሰው ነው ሀብት ማለት ነገ፣ ዌልዝ የሚፈጥረው ሀብት የሚፈጥረው ፕሮስፔሪቲ የሚፈጥረው ሰው ነው፣ እንጂ መሬት ውስጥ ወርቅ ቢኖር ወርቁ አይደለም ሀብት የሚሆነው ሰው ነውና፣ ሰው ሰውን ኢምፓወር የሚያደርግ ፕሮጀክት ነው ይሄ ማለት ነው። ከዚህ በፊት ያልታቀፉ ሰዎችን ብድር መበደር የማይችሉ ሰዎችን የኋላ ታሪካቸው መረጋገጥም አይችል በዚህ ምክንያት አገልግሎት አልሰጠህም ተብሎ የሚገፉ ሰዎች እንዲያገኙ ማስቻል ነው ማለት ነው። እንግዲህ በዚህ መልኩ የዲጂታል መታወቂያ ምንነትን ካብራሩልን ለዲጂታል ኢኮኖሚ የፋይዳ ወይም የብሔራዊ ምዝገባ ያለው ጠቀሜታና ትስስሩን ወይም ቁርኝቱን እንመልከት። ዲጂታል ኢኮኖሚ የምርጫ ጉዳይ አይደለም ወይ ወደ ኋላ የመቅረት ወይም ኮምፒት አርጎ ሰርቫይቭ አድርጎ የማደግ ጉዳይ ነው። እንደ መንግስት የአፍሪካ ብልጽግና ተምሳሌት ብለን 2030 እቅድ አለ። ለሰው ባይመስለውም እንደርሳለን እዛ ላይ ለሌሎች አፍሪካ ሀገሮች ተምሳሌት መሆን እንችላለን። እሱን ደግሞ የምንችለው ያለ ዲጂታል ኢኮኖሚ አንችልም፣ ኮምፒት ማድረግ ስለማንችል። 1960ዎቹ ነው የክብ ማህተም የምንጠቀም የነበረው። ዛሬም የክብ ማህተም እየተጠቀምን መዝገብ ቤት እየተመላለስን አንድ ጉዳይ አንድ ውል ለመፈረም አምስት ስድስት ቢሮ እየሄድን አንድ ቅርንጫፍ ሌላ ቅርንጫፍ ደንበኛ ሰነድ እያመላለሰ እዛ ላይ መድረስ አንችልም። የዲጂታል ኢኮኖሚ ማደግ አይቻልም። እንደ አባቶቻችን ዘመን ልንኖር ነው ዛሬም ማለት ነው። የምርጫ ጉዳይ አይደለም፣ ዲጂታል ኢኮኖሚ ላይ መግባት፣ ሰነዶችን የመንግስትን አገልግሎት በስልክ ማግኘት አሁን እንደ ቀላል ምሳሌ የትራፊክ ጥፋት ቢያጠፋ አንድ ሹፌር፣ ዲጂታል ኢኮኖሚ መጣ ማለት ምንን ያመጣል? ምንጃ ፈቃድህን ካላ መጣ ይቀራል ያ ሹፌር። ስልክ ቁጥሩን ቢሰጠው ለፖሊሱ፣ ስልክ ቁጥሩን አስገብቶ ማን እንደሆነ ያውቃል። ምንጃ ፈቃድ አለው ወይ፣ የታደሰ ነው ወይ፣ ቅጣት አለበት ወይ፣ ባንክ አካውንቱስ ሁሉም የተያዘ ይሆናል። ስልክ ቁጥሩን በቀላሉ ሰጥቶት ቅጣትም ካለበት ይቀጣል። ነፃም ከሆነ ይሄዳል። ታርጋ መንቀል ይቀራል ማለት ነው። ለምሳሌ ወይ መንጃ ፈቃድህን አምጣ ብሎ ሌላ ወረቀት መስጠት ይቀራል። ሰነድ መቀየር ያስፈለገል ለምንድን ነው? ዲጂታል ኢኮኖሚ እየተገነባ ስለሆነ ነው። ይሄ ማለት ያው ገናነን ምንም ነገር የለም ማለት አይደለም። ብዙ ሲስተሞች የተሰሩ ነው። አሁን በቅርብ አዲስ አበባም ትራንስፖርት ቢሮ ለምሳሌ በሚዲያ ሰምተናል። ትራንስፖርት አካባቢ እንደዚህ ብዙ ነገሮች አውቶሜት እየተደረጉ ነው። እዚህ ሰርቪስ ትራንስፖርት ቢሮ አለው፣ ትምህርት ቢሮ አለው፣ ጤና ቢሮ አለው። ግን የዲጂታል አይዲ ሲጨመርበት፣ ቅድም እንዳልኩ አንዱ ከሌላው ጋር መናበብ ይችላል። ይሄ ማለት እንትን ካላመጣ እንትን አልሰጥህም ይቀራል። ማን እንደሆን ካወቀ ምንድነው፣ የመሬት ካርታ ከሆነ አለ ሆይ የለህም፣ ሊብሬ ከሆነ አለ ሆይ የለህም፣ የጤና ኢንሹራንስ ከሆነ ታቅፋል አልታቀፍክም የሚለው ማወቅ ይቻላል። የሲስተሞች መናበብን ያስችላል ማለት ነው ይሄ እና እንደውም ከዚሁ ጋር የዩዥል አነሳ ለምፈልገው በፌስቡክም በተለያየ እንደዚህ አንቂ የሚባሉ ሲያነሱት ስላየ ነው ነው የአንድ ፋይዳ ሌላውን ይተካል ወይ የቀበሌን ይተካል አይተካ የሚለው ጥያቄ በዚሁ በዲጂታል ኢኮኖሚ የሚመለስ ነው። ምክንያቱም እንኳን ፋይዳ ስልክ ቁጥሬንም ተጠቅሜ ከሌላ ሲስተም ጋር ስለተናበበ ቀዲ ኖረኛ አይኖረኝ ይታወቃል የባህር ዳር ነዋሪ ልሁን አሉን ይታወቃል። ስለዚህ ይሄን አምጣ ያናምጣ ይቀራል በአንዱን ከሰጠው ስልክ ቁጥሬን ወይ ሰጠው ወይ ቲኔን ሰጠው ወይ ፊን የምንለው ይሄ ፋይዳ አይደንቲፊኬሽን ናምበር ሰጠው ከሶስት አንዱ ዘሴም ፐርፐዝ ነው ያለው ማለት በስልክ ቁጥሬ ማንደውም ክታቃለ፣ በዚህም ታቃለ፣ በቀበሌ መጥቶቀም ታቃለ። የዲጂታል ኢኮኖሚ ውጤት ነው ይሄ። ስለዚህ ይሄ አንዱ ሌላውን ይተካሉ ያይተካሙ ይጭንቀት ስለምን እንደያዘን ያው ስቲል በትራዲሽናል በወረቀት ስለምናስብ በሰነዶች ስለምናስብ ነው። ሰነዶች እርስ በርስ ሲናበቡ ግን አንዱ ሌላውን ይተካል። ምንም ችግር የለም። ስልክ ቁጥር ፋይዳን መተካት ይችላል። ወይም ቫይስ ቨርሳ አንዱ ከሌላው ጋር ይናበባልና ይሄ ወደ እሱ ለመሄድ እንግዲህ የክቡር ምክትል ጠቅላይ ሚኒስቴር ክቡር አቶ ተመስገን የሚመሩት የዲጂታል ኢትዮጵያ ካውንስል አለ። ዓላማው ማናበብ ነው፣ የዲጂታል ኢኮኖሚ ግንባታ እሱን የሚቆጣጠር የበላይ አካል እንደማለት ነው። እኛም ይሄ የዲጂታል ኢትዮጵያ አካል እንደመሆኑ ይሄ ዲጂታል መታወቂያ የደረስንበትን ፕሮግረስ ሪፖርት፣ ግምገማ፣ ክትትል የሚደረገው እዛ ነው። አሁን በዚህ ሰኔ መጨረሻ እንግዲህ ከፈጣሪ ጋ አሁን ኦልሬዲ 15 ሚሊዮን ሞልተናል። ወደ 23 ነው የያዝነው፣ እቅድ 23 ሚሊዮን መድረስ ነው። የዲጂታል ኢትዮጵያ ካውንስሉም በዚህ ልክ እየተከታተሉን ክፍተቶችንም እየሞሉ አሁን ክልል ላይ ያሉ አፈጻጸም ከተሞች ላይ ያሉ አፈጻጸም ላይ ወደኋላ ከቀረን እሱን እሱን መከታተል ላይ ለእነሱም ሪፖርት እናደርጋለን። በሀገሪቱ ማንነቱ ያልተመዘገበ ህዝብ መኖሩ እያስከተለው ያለውን ተጽዕኖ ወይም ጉዳቱን እንመልከት። ማንነት መታወቅ ሰብዓዊ መብት ነው። እኔ ማንደውም ካልታወቅ ማን አገልግሎት ይሰጠኛል? መተማመን አይኖርም። አንድ አቶ ዛዲግ አብርሃ የአፍሪካ ኤክሰለንስ አካዳሚ ዋና ዳይሬክተር ሲሉ የሰማሁት የስዊዘርላንድ ውስጥ ነው። በ18ኛው ክፍለ ዘመን የገበሬዎች የቺዝ ነጋዴዎች፣ የአይብ ነጋዴዎች ከመንደራቸው ወጥተው መሸጥ አይችሉም። ምክንያቱም ይሄ የማን አይብ ነው አናውቀውም። መጥፎ አይብ ቢሆንስ? አይተዋወቁም። ስለዚህ መሸጥ የሚችሉት እዚያው መንደር ውስጥ ላለ ለሚያውቁት ሰው ነው። ለመጀመሪያ ጊዜ ወጥ የሆነ የመታወቂያ ስርዓት በብሔራዊ ደረጃ የገነቡት ስዊሶች ናቸው እና ያ ማለት ያ ገበሬ ከመንደሩ ወጥቶ አይብ ቢሸጥ መጥፎ አይብ ከሆነ ይጠየቃል። ትሬሰብል ነው፣ ነገ ይጠየቅበታል። ስለዚህ አቅሙ እስከፈቀደ ድረስ በመንደሩ ውስጥ ያለው ሰላሳ አባወራ ከሆነ በፊት ለሰላሳ ብቻ ነበር ቢሸጥ ቢሸጥ የሚሸጠው አሁን ግን ለሶስት ሺህ ለሰላሳ ሺህ መሸጥ ይችላል። አቅም እስካለው ስኬል ማድረግ ይችላል። አንድ ከአንድ መጽሐፍ ላይ ካነበቡት ነው ይህንን እንትን ያ ሼር ያደረጉን እና አለመታወቅ ማለት ራስን መወሰን ነው። በቃ አገልግሎት ካለ አገልግሎት በብሔራዊ ደረጃ መሄድ ይችላል። ወጥ የሆነ መታወቂያ ካለ ሲስተም ካለ ሲስተም በብሔራዊ ደረጃ መሄድ ይችላል። ለዚህ ጥሩ ኤግዛምፕል ህንድ ነች። አንድ ነጥብ አራት ቢሊዮን ህዝብ ያላት ብሔራዊ መታወቂያ በቅርብ ጊዜ ነው። ዲጂታል አይዲ የገነቡት 15 ዓመት በፊት ነው ላውንች ያደረጉት ፉል በቃ ሁሉንም ህዝብ መዝገባው የጨረሱት ከጥቂት ዓመት በፊት ነው። ሶስት አራት ዓመት በፊት ነው፣ ያው አዲስ የሚወለደው እንዳለ ሆኖ ማለት ነው። እና እሱ ላይ ከደረሱ በኋላ አንድ ስታርታፕ ህንድ ውስጥ ይህን ዲጂታል አይዲ ተጠቅመው አንድ ነጥብ አንድ ቢሊዮን ሰው መጋ መድረስ ይችላል። ስለዚህ ዲጂታል አይዲን ተጠቅመው ቢሊዮን ዶላር ከምፓኒስ የሚባሉት ዩኒኮርን የሚሏቸው ከምፓኒዎች በጣም ብዙ። በፊት ያው እንዳልኩ ነው ከመንደሩ መውጣት የማይችለው ስታርታፕ አሁን በናሽናል ሌቨል መሄድ ይችላል፣ ማደግ ይችላል፣ ስኬል ማድረግ ትችላለ። ለፕራይቬት ሴክተር ትልቅ ጥቅም አለው። በፊት ከምታውቀው ሰው ጋር ብቻ ነው የምትገበያየው፣ አሁን ከማታውቀውም ሰው ጋር ትገበያያለ። ስለምትታመን የትም አትሄድም። እሱ በጣም ከፍተኛ የሆነ ጥቅም አለው። መካካድ ይቀንሳል። ባይዘይ ስለ መካካድ ስናወራ ነን ሪፑዲዬሽን ይባላል። ቴክኒካል ተርሙ ነን ሪፑዲዬሽን። በዲጂታል አይዲ ብቻ ሲሆ የሚመጣው በፐብሊክ ኪ ኢንፍራስትራክቸር ወይም ይፋዊ ቁልፍ መሰረተ ልማት የሚባል የዲጂታል ሲግኔቸር አለ። እዚህ በኢመድ የለማ ና አሁን ለአገልግሎት የቀረበ ሁለቱ ተጣመሩ ማለት በዚህ በኩል ግለሰብ አለ፣ በዚህ በኩል የግለሰቡ ፍቃድ አለ። ፊርማ ማለት ፍቃድ ነው። ሁለቱን አጣመርክ ማለት በጣም ብዙ ነገር መተማመን በቃ 100% ትረስትድ የሆነ ዲጂታል ሰርቪስ ይመጣል። በፊት በወረቀቱ ምናምን በማህተሙ በመዝገብ ቤቱ ከምታገኘው በጣም የተሻለ መካካድ ማትችልበት ስርዓት ተፈጠረ። እሱ ማለት ደግሞ ለቢዝነስ ጥሩ ነው፣ ለደህንነት ጥሩ ነው፣ ለብዙ ነገር ጥሩ ነው። የተለያየ ነገር ተሞክሮ ከለውጡም በፊት ያው በተለያየ ምክንያት አልተሳካም። ከለውጡ በኋላ ያለው አንዱ የእሳቤ ለውጥ ይሄ ነገር አጭበርባሪዎችን መያዝ ሁለት ሶስት መታወቂያ ያላቸው ሰዎች እዚህ አበበነኝ ብሎ አዳማ ሲሄድ ከበደነኝ ባህር ዳር ሲሄድ አበበነኝ የሚለውን ሰው መያዝ ነበር የበፊቱ እሳቤ፣ ሁለት መታወቂያ ያለውን ሰው። የአሁኑ እሳቤ ለሱም ይጠቅማል፣ ግን ዋና ጥቅሙ የኢንክሉዥን አቃፊነትን ማምጣት ነው። ከአስር ሰው አራት ሰው፣ ከአዋቂ ውስጥ ከአስር አዋቂ አራት አዋቂ ሰነድ አልባ ነው ይባላል በተሰሩ በተለያዩ ጥናቶች። እነሱ እንዲኖራቸው ማድረግ ከሰነድም አልፎ ፋይናንስ ታቃፊ እንዲሆኑ ነገ አንድ ገበሬ ታማኝ ብድር መላሽ መሆኑ ከታወቀ ዛሬ 10 ሺህ ብር ከሆነ መበደር የሚችለው ነገ አንድ ሚሊዮን ብር መበደር ይችላል። ለግብርና ግብዓት በቀላሉ ሳይጨነቅ ሳይለምን ዘመድ አዝማድ እንትን ሳይል በራሱ ማደግ ይችላል ማለት። ይሄ ደግሞ በጣም ኮምፓውንድ ኢፌክት አለው። እንደ ሀገር እነዚህ ትናንሽ ቢዝነሶች፣ ትናንሽ ግብርናና ትናንሽ ሱቅ ላይ ያሉ ሰዎች ፋይናንስ በቀላሉ አገኙ ማለት እንትን በጣም ከፍተኛ የሆነ ቤኔፊት አለው እና እሳቤው የዲጂታል አይዲ እሳቤ ታቃፊነትን ማምጣት ነው። ለአገልግሎትን በቀላሉ ኢንክሉዥን ሰርቪስ ዴሊቨሪ የአገልግሎት አቅርቦትን ማመቻቸት ነው እና ከለውጡ በኋላ ያለው ዋና የእሳቤ ለውጥ እሱ ነው። ሁለት ትልቁ የእሳቤ ለውጥ አድራሻና ዜግነት ሁለተኛ ነገር ናቸው። መጀመሪያ አንተን ልዩ በሆነ ሁኔታ ከለየው፣ ዛሬ አድራሻህ ጎንደር ከሆነ ነገ እኮ ወሎ መሆን ይችላል። መብትህ ነው፣ ትንቀሳቀሳለህ፣ የትም የፈለግከው ቦታ ትሄዳለህ። አድራሻህና ማንነትህ የማይቀየረው ምንድን ነው? ማንነትህ ነው። አድራሻህ በየቀኑ ልትቀይር መብትህ እኮ ነው፣ እንደ ማንም ሰው ይንቀሳቀሳል። ዜግነትም ያው በሂደት ነው። ዜግነት በአንድ የማረጋገጥ ሊያስቸግር ይችላል። አሁን ወሳኝ ኩነት ጋር ወሳኝ ኩነት የሚባል ስርዓት እንደምታውቀው ሰው ከውልደት እስከ ሞት ድረስ የተለያዩ ኩነቶች በሕይወት ዘመኑ ሲያጋጥሙት እነሱን የሚያረጋግጥ ስርዓት ነው። ከወሳኝ ኩነት ጋር ሲተሳሰር አንድ ልጅ ሲወለድ በርዝ ሰርቲፊኬት ሲሰጠው አብሮ የፋይዳ ቁጥር ሲሰጠው እሱ እሱ እየሄደ እየተስተካከለ ሲመጣ ዜግነትን ማረጋገጥ ምን ምን እየቀለለ ይመጣል። አሁን ባለው ነባራዊ ሁኔታ አንድ ሰው አገር ውስጥ ተፈናቃይ ከሆነ ለምሳሌ አርብቶ አደር ከሆነ ቋሚ አድራሻ ላይኖራቸው ይችላል። በተለያየ ምክንያት ሰው ቦታ ይቀይራል። በስራ ሁኔታ ወይ የመኸር ወቅት ሲሆን አንድ ቦታ ሄዱ ስራ ሰርቶ እንትን ወቅት በሌላ ወቅት የሚመለስ በጣም ብዙ አይነት እንትናል ና በቅድሚያ ሰውየውን እን ላይ ከዛ በኋላ ይሄ ሰው የግብርና እንትን ውስጥ ታቅፏል ወይ እዚህ አድራሻ ነው ወይ እዚህ ወስተኝ ኩነት እዚ ቀበሌ ላይ ተመዝግቧል ወይ እዚህ ዜግነት ውስጥ በትክክል ኢትዮጵያዊ ነው ወይ የሚለው በቀጣይ መሆን ይችላል። ሰው መጀመሪያ ትመዘገባለህ፣ ቀጥሎ ይጣራል ነው በዚህ ሂደት አሁን የተለያዩ ቦታ እዚህ ጋ አንድ እድሜ ኖሮት ሌላ ቦታ ሌላ እድሜ ካለው ያኔ እሹ ይፈጠራል። አሁን ለዚህ ጥሩ ምሳሌ የሲቪል የመንግስት ሰራተኞች የሲቪል ሰርቪስ መረጃ ጋር ፋይዳ እየተያያዘ ነው። የስፔሊንግ ስህተቶች እንደ ቀላል የሚታለፉ አይደሉም ማለት ነው። ሌላ ሀገር ቪዛ አይሰጥህም። የሆነ ነገር አጭበርብረሃል ይልሃል። ስኮላርሺፕ ወጣቶች ሲሞክሩ ይጠራጠራሉ። እዚህ ጋር ስምንተኛ ክፍል እያለ እንዲህ ነው የሚለው ፓስፖርት እንዲህ ነው የሚለው፣ አስራሁለተኛ ክፍል ሌላ ነው። ስፔሊንግ ልዩነት አለ፣ የእድሜ ዲፍረንስ አለ። እነዚህን ነገሮች እንትን ለማድረግ ያግዛል። በዛውም በሂደቱ ውስጥ የሚያጭበረብርም ስራዬ ብሎ የሚያጭበረብርም ስለማይጠፋ እሱም ማስተካከል ይኖርበታል ማለት ነው። ወይም ሊያዝ ይችላል ተገቢውን የሆነ ለህግ የማጭበርበር ወንጀል እስከሆነ ድረስ ሊጠይቅበት ይችላል ማለት ነው። በጠቅላይ ሚኒስትር ጽፈት ቤት የብሔራዊ መታወቂያ ፕሮግራም አስተባባሪ ከሆኑት ከአቶ ዮዳሄ አርአያ ሰላሴ ጋር ነው ቆይታ እያደረግን ያለ ነው። ወደ ሌላኛው ሀሳቤ ልሸጋገርና የዲጂታል መታወቂያ ተግባራዊ ለማድረግ በአጠቃላይ ከቅድመ ዝግጅት ጀምሮ አሁን ያለው የምዝገባ ሂደት ምን እንደሚመስል እንመልከት። መጀመሪያ ትግበራ ሲጀምር የሙከራ ትግበራ ነበር። የተወሰኑ የመንግስት መስሪያ ቤቶች እንደዚህ ወደ ሶስት ሺህ የሚሆን እኔ እዚህ ፕሮጀክት በኃላፊነት አልተመደብኩም። ፓይለቱ ሲጀመር ወደ ሶስት ሺህ አካባቢ ሰው ተመዝግቦ ነበር። ገና ሲስተሙ በኦፕን ሶርስና በቤት ውስጥ የበለጸገ እንደመሆኑ በእርግጥ ያሰራናል ወይ፣ በኋላ አምስት ሚሊዮን ስንደርስ ማይችል ስኬል ማያደርግ ቢሆንስ የሚል እንትን ስለነበር፣ ቀስ እየተባለ ነበር። ሲስተሙ ጋር ወጣቶቹ መሀንዲሶቹ እየተላመዱ ያሻሻሉት የተለያየ ፊቸር እየጨመሩ በጣም ብዙ ስራ አለው። እንግዲህ ይህ ስራ ዝም ብሎ ሰው መመዝገብ አይደለም። ሰው ከተመዘገበ በኋላ አሁን አታሚ አካላት ኢትዮ ቴሌኮም፣ ኢትዮ ፖስት አሉ። ከእነሱ ጋር ኢንተግሬት ማድረግ ቀላል ስራ የለም። የሲስተሙን ማናበብ ወደ እንዲታተም ማስቻል የተለያየ ሲስተም ስላላቸው ከዛ የማረጋገጥ አገልግሎት። አሁን ባንክ ሄደህ አዲስ አበባ ውስጥ ባንክ አካውንት ልክፈት ብትል የባንክ ኦፊሰሩ ፋይዳ ቁጥር ስጠኝ ይላል። ቁጥርን ይወስድና ሲስተሙ ላይ ያስገባል። የነሱ ሲስተም ከኛ ሲስተም ጋር ተያይዟል። ስለዚህ እንደ ድሮ ፎቶ ኮፒ ሳይሆን የሚያደርገው ፎቶህን፣ ስምህን፣ ምንህን ቀጥታ ነሱ ሲስተም ላይ ይከታል። ይህ እንደ ቅድሙ እንደ አዲስ ስም መሙላት ማስቀረት ነው አንዱ አላማው ማለት ነው። በየጊዜው ፎቶ አምጣ ሁለት ኮፒ የሚለው ይቀራል። ኦሪጂናል አይዲ ጋር ፎቶ ካለ ባንክ ጋር መሄድ ይችላል። ያ ፎቶ ኦሪጂናል አይዲ ጋር አድራሻ፣ ስምህን፣ ጾታ፣ የትውልድ ቀን ካለ ዛጋ ይሄዳል። እንደ አዲስ ሙላ የሚለው ነገር ቅጾችን ዝም ብሎ ተመሳሳይ መረጃ በየጊዜው መጠየቁ እሱ ነው። ለስተትም እኮ የሚያጋልጠን አይደል? እሱን ይሄ ደግሞ ኢንተግሬሽን ስራ ነው። ከ55 በላይ ተቋሞች ጋር ተናቧል። አሁን ፋይዳ የግል ተቋምን ጨምሮ የመንግስት፣ የባንኮች ብዙ ተቋማት ተናቧል። ይህን ስራ በቀላሉ የሚሰራ ስራ አይደለም። በውጪ ካምፓኒ እንደዚህ አምተን በጨርታ ወዳድረን ብናሰራው በጣም ብዙ ሚሊዮን ዶላሮች የሚያስወጣ ነው። ያቀስ እያልን የራሳችንን አቅም እያገነባህን ስንጀምር አምስት መሀንዲስ ብቻ ነበረ የነበረው የዛሬ ሶስት ዓመት፣ ዛሬ ሰባ አልፈዋል። ኮር የምንላቸው ኢንጂነሮች አቅማቸው በጣም በዚህ እንትን ላይ ወደፊት የሄደ ሰው። ይህንን መገንባቱ አንድ ሰፊ ስራ ነው። አብዛኛው ጊዜያችንን ይህን የሚያስደብ መሬት ላይ ያለውን ምዝገባ አጋር አካላት አሉ። አሁን ለምሳሌ አሚኮ ስለሆነ ብዙ ጊዜ ባህርዳርን እየተነሳውን፣ አሁን ባህርዳር ከሄድክ ኢትዮ ቴሌኮም ሱቆች ውስጥ ታገኛለህ። በዋነኝነት አማራ ክልል እየተመዘገበ ያለው ኢትዮ ቴሌኮም ነው። ሌሎችም ፓርትነሮች የአማራ ገቢዎች አለ። ለምሳሌ የሚመዘገብ ሰው መሬት ላይ ይሄ እንደ ብሔራዊ መረጃ ቋት ስለሆነ መሬት ላይ ያለውን ስራ በአጋራት ነው የምንሰራው። ቅርንጫፍ የለንም፣ በየክልሉ ቢሮ የለንም፣ ጽህፈት ቤት የለንም። ስለዚህ አጋራትን የሚሰሩት ይሄን ህትመቱም እንደዛው ደስ የውስጥ ሆነ ካርድ ኦርደር ብታደርግ እዛው ደስ ያለው የኢትዮ ቴሌኮም ወይም የፖስታ ቤት ሱቅ ሄደ መውሰድ ትችላለ። ቀኑ ሲደርስ ስለዚህ እነዚህ ሰፋፊ ስራ ነው ያለው። የእኛ ፎከስ ግን መረጃ ቋቱ ላይ ነው። የምዝገባ ስራው ግን አሁን በጣም እየጨመረ ነው። ባንዶር ወደ 1.5 ሚሊዮን ደርሰናል። ባንዶር የምንመዘግበው ሰው እንደው በቀን ይሄንን ከ50 ሺህ እስከ መቶ ሺህ ባለው ውስጥ እየገባ ነው ማለት ነው። ዝቅ ቢል 50 ከፍ ሲል ወደ እስከ መቶም እየተጠጋ እየሄደ ነው በየቀኑ የምንመዘግበው ቁጥሩ በጣም እየጨመረ ነው። ወደፊት በቀን ሩብ ሚሊዮን ድረስ ለመድረስ የሚያስችል አቅም ለመገንባት ነው እቅዳችን። በአንድ ቀን ሩብ ሚሊዮን ሰው ወደ መረጃ ቋት እንዲገባ ማለት ነው። በአጭር ጊዜ ውስጥ 70 ሚሊዮን እስከ 90 ሚሊዮን ባለው እንግዲህ በቀጣይ ሁለት ዓመት እስከ ሶስት ዓመት ውስጥ እዛ ውስጥ ለመድረስ እየሰራን ነው። በአጠቃላይ በአማራ ክልል እና ሌሎች ክልሎችም ያለው ተሳትፎና ምዝገባ ምን እንደሚመስል እንመልከት። አዲስ አበባ አሁን አምስት ሚሊዮን አልፈናል ብዙ ሰው አሁን አዲስ አበባ ውስጥ እንደ ከሁለት ሰው አንድ ሰው 50 ፐርሰንት በላይ በእርግጠኝነት ሄደናል። ድሬዳዋ ሐረር ከተሞች ስለሆኑ እነሱን ኦልሞስት እንደዚህ ሳቹሬት ወደ ማድረግ እየሄድን ነው። ማዕከላዊ ኢትዮጵያ ክልል ቅድሚያ የጀመርንበት ነው። ሲዳማን አሁን በቅርብ በክልል ደረጃ ላውንች አድርገናል። ደቡብ ውስጥ ደቡብ ክልል ጌዲዮና ወላይታን ቅድሚያ በመስጠት ያው ዲሞግራፊክሱ በደንብ ዴንስ የሆነበት ሰው ተጠጋግቶ የሚኖርበት ቦታ ላይ መመዝገብ ለመዝጋቢያ ካላት የሎጂስቲክስ ወጪ ይቀንሳል። እዚህ አንድ ወረዳ ብለ 50 ኪሎ ሜትር ሄደ ከሆነ ሌላው ወረዳ የምታገኘው ያው ሰው ቁጥር ትንሽ ነው፣ ሎጂስቲክሱና ልፋቱ ደግሞ ብዙ ነው። ጋምቤላ፣ ቤንሻንጉል፣ አፋር ከሰው ብዛትም ዲሞግራፊክሱ ማነስ ያሉ ክልሎች እና ኤሪያው ደግሞ በጣም ሰፊ እነሱን አሁን በጣም እንደ ትልቅ ፕራዮሪቲ አላደረግንም። አሁን ለምሳሌ ጋምቤላ ከሙቀት አንጻር ነው፣ በዚህ ሰዓት ብዙ በየእንትኑ ማንሰራው ወደ መስከረም እንደዛ ነው። ቀጣይ መስከረም እናስበው። አርብቶ አደር ኤሪያ ላይ እንዳልኩ ሶማሌ ክልል፣ አፋር ክልል አካባቢ የአርብቶ አደሩን ማግኘት የምንችልባቸው ወቅቶች አሉት፣ ወይም ደግሞ እንትኖች አሉ አካባቢዎች በዋነኝነት ከተሞች ላይ አሁን ጅጅጋ ብትሄዳለህ፣ እንደዚህ ዋና ዋና ከተሞች ላይ በደንብ ምዝገባ አለ። ከከተማ ውጭ ግን ገና ነን። ያው ሁሉም ቦታ እኩል መሆን ስለማንችል ያለውም ሎጂስቲክስ በሜትሪክ ኪት የምንላቸው አሉ። አሻራ የሚወስዱት እነሱ ቁጥራቸው የተወሰነ ነው። ሁሉም ቦታ ሁሉም ቀበሌ ላይ እናስቀምጥ ብንል አዋጭም አይደለም እንደሀገር። ሁለት ደግሞ አሁን ያለው ሎጂስቲክስ አይፈቅድም። ከዛ ኦሮሚያና አማራ እንግዲህ ትላልቆቹ ክልሎች ሁለቱ ጋር በዞን ደረጃ እንደነገርኩ እና ስፔሻል ከተሞች ላይ ምዝገባ በሰፊው እየተሰራ ነው። በመጨረሻም የምዝገባ ሂደቱ ስኬታማ እንዲሆን የክልል መንግስታት እና አስፈጻሚ አካላትን ጨምሮ ሌሎችም ባለድርሻ አካላት ድርሻቸው ምን መሆን አለበት፣ መልእክት ያስተላልፉ። የአፍሪካ ብልጽግና ተምሳሌት እንሆናለን ስንል እንደ ሀገር እንግዲህ ናሽናል ሚሽን ነው ይሄ። በቃ ራእያችን ነው አይደል? እሱ ላይ የምንደርሰው በዝም ብሎ በፍላጎት በምኞት አይደለም። የዲጂታል ኢኮኖሚ በቃ አክስለሬተር ነው። ያለ እሱ ወደኋላ የቀረንበት ብዙ ነገር አለ። አሁን ያሉብን ብዙ የደህንነት የስጋቶች አሉ። ለምሳሌ ከእነሱ የምንወጣው ለሌሎች ምሳሌ መሆን የምንችለው አንዱ አስቻይ ነገር የዲጂታል ኢኮኖሚ ነው። ያለሱ ስለማይቻል መተማመን አይቻልም። ለምሳሌ ያለሱ ጥርጣሬ እኮ ነው አንዳንዴ ለብዙ ለብሔራዊ ችግሮች ራሱ የሚከተናል። እሱን እሱን ይቀርፍልናል። አንድ ዞን ከሌላ ዞን፣ አንድ ክልል ከሌላ ክልል በደንብ በንግድ ትስስር ቢጣመር ሌሎች ልዩነቶች እኮ ይረሳሉ። አንዳንድ እኮ ሰዎችን የሚያከራክረው በአክሰንት በቋንቋ፣ በአክሰንት እኮ ይጣላል። ያኔ አክሰንት ትንሽ ከአንተ ስለሚለይ ብሎ ሰው ለልዩነት ለመፈለግ ብዙ ሰበብ ሊኖረው ይችላል። እንደዚህ የዲጂታል መታወቂያ አይነት ስርዓቶች ለብሔራዊ መግባባት እራሱ ይጠቅማሉ። ለብሔራዊ መግባባት ይጠቅማሉ። ወጥ የሆነ የምታወቅበት ስርዓት ነው ያለኝ። የትውልድ ቦታ አንመዘግብም እኛ ለምሳሌ የሃይማኖት እንደዚህ ሴንሲቲቭ የሆነ ነገር አንወስድም። የፖለቲካ እይታህን እዚህ ላይ አንመዘግብም። በቃ መሰረታዊ መረጃህን እንደ ሰው ስም አለ፣ ጾታ አለ፣ የትውልድ ቀን አለ፣ አድራሻ አለ፣ አሁን ያለህበት የመኖሪያ አድራሻ እሱን ይዘ ባንክ አካውንት ክፈት፣ እሱን ይዘ ብድር ተበዳር፣ እሱን ይዘ የጤና ኢንሹራንስ አግኝ ነው። እሳቢያም ለብሔራዊ መግባባትም ይጠቅማል። ለስራው ስኬት የትኛውም ከቀበሌው ሊቀመንበር ጀምሮ የወረዳ ኃላፊ፣ የዞን ኃላፊ ኃላፊነት አለበት። የፋይዳ ምዝገባን ማፋጠን ሁለት አገልግሎት የሚያገኙበትን እንትኖች ለምሳሌ ቀበሌ መታወቂያ፣ የመሬት አስተዳደር፣ የመሬት ይዞታ ማረጋገጥ የአሽከርካሪ ብቃት ማረጋገጥ የትኛውም እነዚህ አገልግሎቶች የፌዴራል ብቻ አይደለም፣ ልል ነው በክልል በዞን በወረዳ ያሉ አገልግሎቶች ከነዚህ ሲስተሞች ጋር እንዲናበቡ ማገዝ መምራት፣ ይህን በባለቤትነት መምራት እንደ መልእክት አስተላልፋለሁ። ተመልካቾቻችን የብሔራዊ መታወቂያ ወይም የዲጂታል መታወቂያ የፋይዳ ምዝገባን አስመልክተን ምንነቱን አጠቃላይ ያለበትን፣ የምዝገባ ሂደት የደረሰበትን፣ እንዲሁም የሚሰጣቸውን ፋይዳ ጠቀሜታዎችን እየዳሰስንበት ከዚህ ጋር ተያይዞ ደግሞ ባለድርሻ አካላት በምዝገባ ሂደቱ ድርሻቸውን እንዲወጡ መልእክት የተላለፈበት መሰናዷችን የተከታተላችሁትን ይመስል ነበር። እንግዲህ አብረን ቆይታ ያደረጉት በጠቅላይ ሚኒስትር ጽህፈት ቤት የብሔራዊ መታወቂያ ፕሮግራም አስተባባሪ አቶ ዮዳሂ አርአያ ስላሴን አመሰግናለሁ። የፕሮግራሙ አዘጋጅ ኢብራሂም መሐመድ ነበርኩ። ከካሜራማኑ ጥበቡ ከበደ ጋር አብራችሁ ጥሩ ጊዜ አሳልፉ። ያለው ከቀሪ መሰናዶዎች ጋር ጥሩ ጊዜ አሳልፉ።